ሻምፖና ኮልጌታውን ቤት ሀገር ነው የሚገናኘው። ሻምፖና እና ታጠቢ እኮ አይደለም ያልኩሽ። ተቃጠይ ተቃጠይ ነው እንጂ ያልኩሽ፣ ታጠቢ አይደለም ያልኩሽ ነው። እንደዚህ ምቹ መታ መታ መታ አድርጊው መታ መታ አድርጊው። በጅ አይዋ፣ በአምስት ሺ ነው ሁላችሁም ታበሩ ቁጭ። አዎ ቁጭ በይበት። እንደዚህ ነው እንጂ ታበቱን። ይሄ ነው ቀበራ ማለት ይሄ ነው። ቁጭ በይ፣ አይ ቁጭ በይ፣ ተቀመጪ። ይሞሽ ልቅሽ ተቀመጪ፣ ተቀመጪ፣ ቁጭ በይ፣ አይዞሽ። ይሄ ነው በቃ። ይሄ ነው መቃጠል ማለት ይሄ ነው። በቃ ይሄ ነው ይሄ ነው ካፊድ ጋይስ ታባርጉ፣ ታባርጉ ጋይስ ታባርጉ። የለም ታባርጉ አሁን አሁን ታባርጉ። ፎከስ አርጉ ወደ ጌሙ ጋይስ ወደ ጌሙ። ካቪድ ቴንክ ዩ ካቪድ። ጋይስ ትሪፕል ነው። ጋይስ ትሪፕል ነው። ጋይስ ትሪፕል ነው። ትሪፕል ነው። ጋይስ ትሪፕል ነው። ጋይስ ትሪፕል ነው። ሁላችሁም ታባርጉ እየሰማችሁ ይሁኑ። ሁላችሁም ታባርጉ እኔ ጋር እኔ ጋር ያላችሁ እኔ ጋር ያላችሁ ሁላችሁም ታባርጉ። ተቀመጪ ተቀመጪ እንጂ ሴትዮው። ገና ስንት ደቂቃ ጨዋታው ሲያልቅ ነው የምትነሺው? ይመዝምዘው በደንብ በደንብ ግን ትር ማለት

የሰው ያለ ከአበባት ጡኝ ጋይስ ሲሞር ካ አድርጉት። ወይኔ ወይኔ ወይኔ፣ ቴንኩ ዮስ እየሄድኩ አባቴ እንዳልገኝባቸው ጋይስ እንዳልገኝባቸው። ትሪፕል ነን ጋይስ ሲሞር ካ አድርጉልኝ። ትሪፕል ነን እንደው የሰው ያለ ትሪፕል ነን ጋይስ። ትሪፕል ነው፣ ትሪፕል ነው ጋይስ። እዚህ ጋር አውጡኝ ጋይስ እዚህ ጋር ትሪፕል ነው ጋይስ፣ ትሪፕል ነው ያላችሁ ሰዎች እዚህ ጋር ስጡኝ። በስማም ተደገም። ኧረ ጋይስ ትሪፕል ነው ጋይስ፣ ትሪፕል ነው። ትሪፕሉን ተጠቀሙት ጋይስ፣ ትሪፕሉን ጋይስ። ትሪፕሉ አለቀ ኔጋ፣ ጋይስ ትሪፕሉ አለቀ። ትሪፕሉ አለቀ ጋይስ፣ ትሪፕሉ አለቀ ጋይስ፣ አለቀ ትሪፕሉ ኛ ሰውዬ የትሪፕሉ አለቀ። ተቀመጭ እንጂ

በቃኝ ተው፣ ልነሳ፣ ተው። ለራስ ስትላቀቅ ታናሽ እኮ አልኩሽ፣ ታናሽ እኮ አልኩሽ። ሃይ ጉድ እኮ ነው።

ዚ እንዳልታያችሁ ብቻ ሞትኩባችሁ። አርጉለት ይምጣ ይምጣ ይምጣ ያውጣኝ ዛሬ ይምጣና ያውጣኝ። እዚሁ እዚሁ ቀረሁ ጋይስ እዚሁ ቀረሁባችሁ። ያውጣኝ ይምጣና አበባ ስጡ። አሁን ገላብ ነው የሰጣችሁ። ሞትኩ በቃ አሁን ይዝጋ። እየተለጠለጥኩ እዚህ ጋር እየተለጠለትኩ ግላብ የለው የለም። እዚህ ጋር እኔ ጋር አንድ ግላብ አይሰጥም። ምን ጉድ ነውምን ጉድ ነውምን ጉድ ነው? ምን ጉድ ነው? ምን ጉድ ነው? ምን ጉድ ነው? ምን ጉድ ነው? አንድ ግላብ አባቴ አንተ ብቻ ነው ያለው ጋይስ ሸራርጉ፣ ጋይስ ሸራርጉ፣ ሸራርጉ፣ ሸራርጉልኝ፣ ጋይስ ሸራርጉልኝ፣ ጋይስ ሸራርጉልኝ። እንዳልገኝ በእናታችሁ። ማሮቼ በጣም ነው ማመሰግነው። ምን የትንሽ የክብር በሉልኝ። እኔ አሁን ይሄን አውጡኝ ጋይስ፣ ይሄንን አውጡኝ ችግር የለውም ጋይዝ እስኪ አንድ ሺህ ሰዎች ታብ አድርጉ። እስኪ እንዶ ሰዎች ወዳችሁ ይሄንን አውጡኝ ጋይዝ፣ ይሄንን ተጋግዛችሁ አልፈራ። ኤቭሪባዲ ደብል ታብ ጋይስ፣ ኤቭሪባዲ ደብል ታብ፣ ኤቭሪባዲ ደብል ታብ ታብታብ ጋይስ ሁሉ ጋይስ ያላችሁ ሰዎች ቴድዬ ይቲንኩ ኧረ ያላችሁ ሰዎች አሁን አውጡኝ! አሁን አውጡኝ! ቴድዬ ያላችሁ ሰዎች ያላችሁ ሰዎች ያላችሁ ሰዎች ጋይስ ኧረ ሞትኩባችሁ! የቅጣት ነው፣ የቅጣት ነው። አበቃልኝ፣ ዛሬ አበቃልኝ። የቅጣት ነው ጋይስ የቅጣት ነው። ንኳት ጋይስ እቺ ሜምበር ነች

ጋይስ ሰዐድ ይህን ይህን አረ ሌላ ሰው ሌላ ሰው ጋይስ ሌላ ሰው ትሪፕሉ ሲያልቅ ዮሐንስ ዮሐንስ የእኔ አባት የእኔ አባት ኧረ የእኔ አባት ኧረ አሁን አውጡኝ። ይሄን አውጡኝ ይሄን ብቻ ጋይስ እንደ ይሄን ብቻ ይሄን ብቻ ይሄንን ጋይስ ትሪፕሉን ትሪፕሉን ተጠቀሙት። ሰው አለ እሷ ጋር ጋይስ ትሪፕሉን ጋይስ ትሪፕሉን ትሪፕሉን ጋይስ <laughs> ካገኘችኝ ትቀጣኛለች፣ ጋይስ የቅጣት ነው። አዎ የቅጣት ነው። ዮሐንስዬ እንደው ከየት ነው የመጣው? የኔ አባት የኔ አባት ምን ወይስ ቅጣት ነው? ስገለ ይነበረ እኮ አሁን አግንታይ ቢሆን፣ አሁን አግንታይ ቢሆን። የኔ አባት የኔ አባት እውነት፣ እጅ ይባረክ፣ እጅ የነካው ሁሉ ይባረክ። የኔ አባት ዋን ዋን እንድሆን አድርጉኝ። ሁላችሁንም በጣም ምንም ቃል የለኝም።

ዮስዬ አባቴ ቲንኪ ሁላችሁንም በጣም ነው የማመሰግን። ሁላችሁም ይሄን ጨዋታ ማንም አይቀይሩም። ማንም ማን በቃ እዚህ ጋር ቀጣው ችግር ጣጣ የለኝም። ግላብ እኔ ግላብ ነው መጥቼ እዚህ ዙበራ ልታስቀረኝ ልታስቀረኝ የማይሆነው ማንም ሊቀይሮ አይችልም። የእኔ ጨዋታ ማንም ሰው ጌታው ያንተ እንደው አላህ ጌታው ይሄንን ነገር ታሪክን ቀይሮ ተዘጋጁ። ታይሚንግ ታይሚንግ ተዘጋጁ። ትሪ ለዋን ዋንን አሁን አሁን ዋን አሁን ዋን አሁን እንደው

አረ አምስት ሺህ አስገቡኝ፣ አምስት ሺህ ጋይስ፣ አምስት ሺህ አስገቡ፣ ሁላችሁ አስገቡ፣ አምስት ሺህ ስልካችሁ ላይ ጊፍት ያለ ጋይስ፣ ጋይስ ሹርጉ፣ ጋይስ ሹርጉ ያላችሁ ሰዎች ግላብ ካለ አረ፣ ጋይስ፣ አረ ጋይስ፣ ይሄን ብቻ ጋይስ እንዲታበት ይለ ግላብ ያለው የለም። ሰላሳ ላይ ግላብ ልቀቁልኝ ጋይስ፣ ግላብ ሰላሳ ላይ ልቀቁልኝ። ግላብ ያለው የለም። ግላብ ያለው የለም። ሞትኩ ሞትኩ። ግላብ ያለው የለም። ግላብ ያለው የለም ጋይስ፣ ታባርጉልኝ እንደ ሽ ሽ ሽ እሞታለሁ

እንደው ጌታ እንደው አመሰግናለሁ። ተባረኩ፣ ብር ክበሩ፣ እርሜ ጤና ይስጣችሁ። እንደው ያልታሰበ በጣም በጣም ነው የማመሰግነው። አባቲ ይሄ ነው እንደው ምን ብዬላ ልዩነቱ አይታችሁታል ጋይዝ። ምን ብዬ ላመስግናችሁ ታብታብ ያደረጋችሁ ልኝ፣ ተባረኩ። ቲም ወርክ ያደረጋችሁ ተባረኩ። ለትንሽ እኮ ነው ጋይዝ፣ ለትንሽ ነው ብትተጋገዙ እኮ እናሸንፍ ነበር። ለመቶ ለመቶ ጋይዝ፣ ለመቶ የመቶ ብልጫ የመቶ ብልጫ ጋይዝ፣ ለመቶ ብልጫ ነው እኮ የመቶ ብልጫ ጋይዝ። ስማ ስማ፣ የእኔ አባት በጣም ነው የማመሰግነው አባት ስማ ሳይ ገና ሳይህ እያቃጥለኛል ሁሉ ማለት ነው። አንደኛ ቅጣትህ ጭቃ ታቦካና፣ ስማ ጭቃ ታቦካና ጭቃውን እንደዚህ ትደፋለህ ላይ ላይ። ሁለተኛ ሀምሳ ጊዜ ጭቃው ወእንትኑ ላይ ይሄንን ትደፋውና ውሃውን ትደፋውና፣ ሀምሳ ጊዜ ትንከባለልበት አለክ። ተቃጥዬ ማን ተቃጥሞና ይቀራል። ሶስተኛ ተዘዘሞት ብዬች ነው ንብር አልሰማላችሁኝ እናንተ። ሶስተኛ ቅጣትክ ንገሪምን። ምን ምን አለክ? ባልዲ አለክ? መዘፍዘፍያ ጨው ምናምን አለክ? ያለሁት እኮ ውጭ ላይ ነው። ቤት አደለሁም። ባል ቤት ነው። እስከዚህ ዱቄት እኮ ለዛ እኮ ነው ምልክ። እሺ ያለው አፈር ነው እኔ ንጹህ አፈር ያለው። ሶስተኛ ቅጣትክ፣ በጫማክ ዱቄቱን ያልሽኝ አፈሩን እቀባለሁ። በጫማክ አፈሩን ትበጣብጥና ትጠጣልኛለክ። በጫማ አፈር በጥብታ ጣጣ አዎ፣ ውጭ ላይ ስላልክ ብዬ ነው። ጣጣለ ሁለት ጭቃ እንደት ነው? ጭቃ ጠቅላላ እኮ በጭቃ ጨረሹ እኮ፣ እንዴ በጭቃ ጨረሹ እኮ ጠቅላላ። እና ምን ልበና ምን ልትቀጣ ሊፈልገ ነው ያማ? እና እንደዛ ከሆነ አንበሳ ውርድልኝ። ሰውዬ ከአንበሳ ውርድልኝ መጥቶ ወይ አንበሳ ውርድልኝ። በቃ እቤት ብትሆን ኦኬ፣ በርበሬ በርበሬ ካለክ፣ በርበሬ ካለክ በርበሬ እና እንቁላል አርገ ጠጣ። በርበሬ እንቁላል

አሁን ስቃ ሳቄ መጥቷል፣ ግን አልቻልኩም። እንዴት አርጊለህ ሳቄ ላስት ቤስት ኦፍ ስሪ ቅጣት ያለው አንተም ካሸነፍክ ትቀጣኛለህ፣ እኔም ካሸነፍክ ትቀጣለህ። ቅጣት ያለው ቤት ጨዋታ። ይህን ጨዋታ እንዳገኛ ተርጉ ልንከባልል ነው። ውሃ ከፍከፈህ ተንከባላል። ያለሽ ጭቃ ውሃ ደፍተ፣ ውሃ ደፍተ ተንከባልል ሻወር ቤት የለ ታዲያ። ይሄ አሁን የምንጫወተው ነው ነው። ከዚህ ቀጥሎ ያለው ነው ላስት ክብር ለታብታበሮች ክብር ለጊፍተሮች ብር ክበሉልኝ።

ይህ ሰውዬ ካሉ እዛ ጋር ያለው ሰው ካለ ይገልናል። ዘፈዘፍ እንደውም